የምንወደው ኮሜዲያን እሸቱ መለሰ እንግዲህ ሁሌም የምናውቀው አዳዲስ ነገር አለማችን ላይም አገራችን ላይም ሲፈጠር ወይም ሲከሰት ቀድሞ ህብረተሰቡን ቪዲዮ እየሰራ ያነቃል። ማለት አርቲፊሻል ኢንቴሊጀንት በኤአይ እንግዲህ በአና ሚስቶችም እየተጣሉ ነው እንግዲህ ያለው ማለት ነው። እንግዲህ የምንወደው ዩቲዩበር የራሱን ሀሳብ ሰጥቷል ማለት ነው ስለ አዬ አርቲፊሻል ኢንቴሊጀንት የት ላይ የት የት እንደደረሰ እጅግ በጣም ጉር ነው ጉር ነው ብሎ አቤል ብርሃኑ የወይኗ ልጅ እንግዲህ የራሱን ሐሳብ እንዲያካፍለን ከቻሳ ብለዋል። እንግዲህ አርቲፊሻል ኢንቴሊጀንት በኤአይ ነው የተሰራ ወይስ ኦሪጂናል ነው የሚለውን ቆም ብለን እንድናስብ እንዲረዳን እነኝን ኤግዛምፕሎች እንግዲህ አብረን እንሞክራቸው እያለን ነው። አርቲፊሻል ኢንቴሊጀንት የተሰራ ሰውና ኦሪጂናል ሰውን እንዴት መለየት እንደምንችል ሶስት መሰረታዊ የሆኑ ዘዴዎችን ነግሮናል ማለት ነው። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ፣ እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድገ የመትቻለው አብረን ፈታ ዘናንናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በዋ ክብሮ እየጋበዝኩ ወደ ቪዲዮቹ እናልፋለን ማለት ነው። ሲ ሰርበኝ ይላል እንጂ መልስ አልሰጠ። ይቅርታ ያድርጉልኝና በቀደም ለት ከአንድ ሴትዮ ጋር መንገድ ላይ ሲሰዳደቡ ነበር እና ምን አባክ ይፈጠራል። ኧረ በለው ፌንጣ፣ ሁከት፣ ፊሽካ፣ ቱሪናፋ፣ ፌንጣ፣ ሾጣጣ። አንዲት ታዳጊ የሃይ ስኩል ተማሪ ቁጭ ብላ ሻይ እየጠጣች የምንወደው ኮሜዲያን እሸቱ መለሰ እንግዲህ ሁሌም የምናውቀው አዳዲስ ነገር አለማችን ላይም አገራችን ላይም ሲፈጠር ወይም ሲከሰት ቀድሞ ህብረተሰቡን ቪዲዮ እየሰራ ያነቃል ማለት ነው። ከሰሞኑ በአርቲፊሻል ኢንቴሊጀንት የተሰራች አንድች ልጅ እንግዲህ በህብረተሰቡ ዘንድ ተሰራጭቶ እሷ ነች ተብሎ እጅግ በጣም መነጋገሪያ የሆነው ነበረ። ትምህርት እንዲሆነን እንግዲህ እንዴት እንደሆነ እንዴት እንደተሰራ ልጅቷስ፣ ምን እንዳጋጠማት በያይ ኢንቴሊጀንት ራሷን አስመስላ ተሰርታ ለህብረተሰቡ ተሰራጭቶ ሰውን ግራ እያጋባ ነበረ። ያን አስመልክቶ እንግዲህ ኮሜዲያን እሸቱ ስለ አይ አርቲፊሻል ኢንቴሊጀንት ምን ያህል ደረጃ ላይ እንደደረሰ ሊያስረዳን እንግዲህ ከቻሳ ብሏል። ሙሉን ከራሱ እንሰማና ትምህርት እንወስዳለን ማለት ነው። እናንተ ከኔ ጋር አብራችሁ ቆይታ እያረጋችሁ አሳብ የሰጣችሁ ላይክ አያረጋችሁ ላይክ አርጉ፣ ሰብስክራይብ እያረጋችሁ አብረን ኢንፎርሜሽኑን ብንሰማ መልካም ነው እላለሁ። ወደ ኮሜዲያን እሸቱ ልምራችሁ። አንድ ምስል ወደ ስልኳ ይገባል። ያ ምስል እሷ እርቃኗን ሆና ከሌላ ሰው ጋር ጾታዊ ግንኙነት ስትፈጽም የሚያሳይ ቪዲዮ ነው። አይኗን ማመን አልቻለችም። አድርገው አታውቅም ነገር ግን በትክክል ፎቶዎችና ቪዲዮዎቹ እርቃኗን የምትታየው ሴት እሷ እንደሆነች ያሳውቃሉ። ወደ ቤቷ ገብታ በሯን ዘግታ በተቀመጠችበት በርካታ ጓደኞቿ እንዴት እንዲህ አይነት ቪዲዮ ትሰሪያለሽ እያሉ ተመሳሳይ ፎቶዎችና ቪዲዮዎችን ይልኩላት ጀመር። ቤተሰቦቿ ዘመዶቿ፣ የሚያውቋት ሁሉ ተሸማቀቁ። ይቺ ሴት ያንን ቪዲዮ እንዳልሰራችሁ ስለምታውቅ የሆነውን ለማጣራት ወደ ሕግ ትሄዳለች። ጠበቃ ቀጥራ ፍርድ ቤት ስትከራከርም ይህንን ቪዲዮ ያመረቱት ሰዎች የሰሩት ስራ አሳፋሪ ቢሆንም እነሱን ተጠያቂ የሚያደርግ ሕግ ስላልወጣ አሁን ላይ መብታቸው ነው ብለዋት ኬዙን ዘግተው ወደ ቤቷ መለሷት። በዚህ የተነሳ አናዘር ቦዲ የሚል ዶክመንታሪ ፊልም ተሰርቶ የዚች ልጅ ታሪክ ለዓለም ማስተማሪያ እንዲሆን ቀርቧል። በጣም ያሳዝናል። ነገ ከነጎዲያ የምንወዳት እህታችን፣ ያሳደግናት ልጃችን፣ የምናፈቅራት ሚስታችን እኛ ፍጹም በማንጠብቀው ግብር ተስላ ቪዲዮና ፎቶ ቢደርሰን መደንገጣችን አይቀርም። አለማችን ላይ ዲፕ ፌክ የሚባለው ቴክኖሎጂ እንዴት ዘመኑን እንደለወጠውና ኤአይ በመጥፎ ሰዎች እጅ ሲውል እንዴት ሕይወት እንደሚያበላሽ ሀገር ሊያፈርስ እንደሚችል ማሳያ የሆኑ በርካታ ቪዲዮዎችን ዛሬ ይዤላችሁ መጥቻለሁ። እሺ፣ አመሰግናለሁ። በጣም ደስ ብሎኛል። ምን ልታዘዝ የኔ ጌታ? እርስዎ በጽሁፍ እንዳዘዙኝ ነው የሚሆነው። አሎ፣ ሰላም አለይኩም ሙርሺዳ፣ ገባሽ በሰላም? ወላሂ ተገናኘሽ። ደውሉም ጋር ሁሉ አገር ሰላም ነው እና አትነጭ በኋላ። ናፈቅሽኝ እኮ የእኔ ቆንጆ። እንዴት እንደናፈቅሽኝ ወላሂ አላህ አክበር። እንዴት እንደሚያደርገኝ ምን አለ ከአንቺ ጋር በገባው በቃ ትናፍቅኛለሽ። ለማንኛውም ማለት ነው በጊዜ ወደ አሁን ወደ ከተማ ትናፍቅኛለሽ፣ ሙርሺዬ ያው በምናውቀው ነገር ሙርሹ እንደምንም ብለሽ ከቻሳ በሞቴ ኩል ፊውቸራችን ምን ያክል አደገኛ ምን ያክል አሳሳቢ ይሆን? እንግዲህ የምንወደው ዩቲዩበር የራሱን ሐሳብ ሰጥቷል ማለት ነው ስለ አይ አርቲፊሻል ኢንተለጀንት የት ላይ የት የት እንደደረሰ እጅግ በጣም ጉር ነው ጉር ነው ብሎ አቤል ብርሃኑ የወይኑ አልጅ እንግዲህ የራሱንም ሐሳብ ሊያካፍለን ከቻሳ ብሏል። እንግዲህ ያው ለጠቅላላ እውቀት ይሆናችኋል ብዬ ስላሰብኩኝ እሱንም ለእናንተ ልጋብዛችሁ ፈለግኩ ማለት ነው። እስቲ ወደ አቤሌ እናልፋለን ማለት ነው እንዳለ በዚህ ቪዲዮ ላሳያችሁ። በመጀመሪያ ይችን ሴት ተመልከቷት። ሰላም፣ እባካችሁ ሁላችሁም የአቤል የወይኗ ልጅን ቲክቶክ ፎሎ በማድረግ አንድ ሚሊዮን እናስገባው ይህቺ ሴት በእውነተኛው ዓለም ላይ ያለች ሴት ልትመስላችሁ ትችላለች። ነገር ግን እኔው ራሴ VO3 በተሰኘው በቅርቡ ጎግል በለቀቀው የአርቲፊሻል ኢንተለጀንስ ላይ ጀነሬት ያደረኳት የአርቲፊሻል ኢንተለጀንስ ሰው ናት። እንቅስቃሴዋን፣ ኢሜጇን፣ ንግግሯን ፐርፌክት የሆነ አማርኛን የምታወራው ካያችኋት ሁሉ ነገሯ ፐርፌክት የሚመስል ነው። በቪዲዮ ስታዩት ሰላም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 ኤአዋ ሴት እንደተናገረችው ግን ቲክቶክንም ፎሎ ማድረግ አለ በፊት እናቶችና አባቶች እናቶች ወጥ ይሰሩና ማማሳያና ላይ እንደዚህ ነበር የሚቀምሱት በበፊት እናቶች ያሁን ወደዚህ ትውልድና ጀኔሬሽን ትውልድ ስንመጣ በግማሽ እንጀራ ነው ወጥ የሚቀምሱት አሁን ላይ በአርቲፊሻል ኢንቴሊጀንስ ይቅርታ፣ እንግዲህ ይሄንን ስላ በአርቲፊሻል ኢንቴሊጀንት በኤአይ እንግዲህ ባልና ሚስቶችም እየተጣሉ ነው እንግዲህ ያለው ማለት ነው። እንግዲህ በጣም መሴ ሲላክል እንግዲህ አባቴ ትክክለኛ ነው ምናምን እያልክ ጓ ማለት ትክክለኛ ነው እያልሽ ጓ ማለት ሊቀር ነው፣ ማጣራት አለባችሁ። ያን አስመልክቶ እንግዲህ የታዘበውና ከሰሞኑ የተፈጠረውን ነገር ኤአይ ትዳር እንዴት እንደሚበጠብጥ እንደበጠበጠም የምንወደው ኮሜዲያን እሸቱ መለሰ እንግዲህ አሳቡንና አይዲያውን ሊያጋራር መጥቷል ማለት ነው። እስቲ ምን ተፈጠረ፣ ትዳርስ ተበጠበጠ ወይስ ምን ሆነ የሚለውን ነገር ልጋብዛችሁ ፈለግኩ ማለት ነው። አብራችሁኝ ቆዩ። መረጃው ሙሉ ለሙሉ እንዲኖራችሁ ማስታጠቅ ስለፈለግኩ ነው። ቢቢሲ ላይም በሌሎች ሚዲያዎች የሚወጣ ነው። ባልና ሚስት ናቸው፣ በጣም ይዋደዳሉ፣ በጣም ይተማመናሉ። ልጅ አልወለዱም፣ ሁለት ውሻ ብቻ አላቸው። ከዛ ሚስትየው አንድ ቀን ባልየው ወደ ውጭ ወጥቶ ስልኩ ላይ ነገር ፈልጋ ብድግስት አድረግ የኢሜል መልእክት ይገባል። ኢሜሉ ምንድን ነው የሚለው? የ500 ዶላር ጊፍት ካርድ ክፍያ ፈጽመሃል ይላል። ደነገጠች። 500 ዶላር ማለት ጋይስ በእኛ ብዙ ነው፣ በዶላር ምቱት። በብር 50 ሺህ ብር ማለት ነው። 50 ሺህ ብር ስጦታ ሰታል የሚል ሜሴጅ አሁን የባልሽ ስልክ ላይ ቢገባ አትደነግጭም? ለማን ነው ሰጠው? 50 ሺህ ብር ያስደነግጣል አይደል? ስለዚህ ሚስትየው ገብታ ስታይ በጣም አማላይ የሆነ የሴቶች የውስጥ ልብስ ማለት ነው አንደርዌር፣ ያንን ለመግዣ ብሎ ነው። ጊፍት የሰጠው 500 ዶላር ሰው። ሚስቱ በጣም ደነገጠች። ማነች እንደዚህ አይነት አማ ላይ የውስጥ ሱሪ የሚገዛላት ሴት ማነች? ለኔ እንኳን ገዝቶልኝ አያውቅም በአምስት መቶ ዶላር ብላ ኢሚዲየትሊ ቁጭ አድርጋ ማፋጠጥ ጀመረች። ሰውየው እስከዛን ቀን ድረስ ሰባት ሺህ ዶላር አውጥቷል። የምንድን ነው ሲባል ለካ የኤአይ ሴት አለች። ስሟን እዚህ ላይ መጥቀስ አልፈልግም ለዛች ለኤአይ ካራክተር ቁጭ እያለ ያዋራታል፣ ይስቃሉ፣ ይጫወታሉ፣ ጥሩ ጊዜ ያሳልፋሉ። ልክ እንደ ቲክቶክ ላይቭ ጊፍት ለካ በየጊዜው ይሰጣል ማለት ነው ለኤአይ። በምድር ላይ እኮ የለችም ያች ሴት እና ሚስቱ በጣም ተናዳ ከቤት አስወጣችሁ፣ መጀመሪያ ማለት ጓደኞችህ ጋር ሂድና እረፍ። ቤት ገዝተዋል አብረው። አሁን አይምሮ የልክ አይደለም እስኪረጋጋ፣ ትንሽ ላስብ ጊዜ ስጠኝ አለች። ለቤተሰብን መንገድ አፈርኩ አለች ማለት አሁን ቺት አርጎብኛል ወይም በላይ ላይ ወስልቶብኛል እንዳልል ምድር ላይ ያለች ሴት አይደለችም። ታማኝ ነው እንዳልል ደግሞ ገንዘቡን ጭምር አውጥቶ፣ ይሄ ሰውዬ ኮምፒውተር ከፈጠራት ሰው ጋር እያወራ ነው። ምን ብዬ ለሰው ስላውራ፣ ፍርድ ቤትም ማለት ልከሰው ብል፣ በቃ ከሞራልና ከአእምሮ በላይ የሆነ ችግር ውስጥ ነው የወደቀችው እቺ ሴትና በጣም የሁለት ወር ኪራይ ልዝጋ፣ እንዴት በጣም ምንድን ነው አማራጭ፣ ሰው አይ፣ የሁለት ወር ኪራይ ልዝጋ ልሽ፣ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። የጌትነት ነኝ ያቦሽኝ አይደል? ከተማ አልመጣሁም። በቃ እመጣለሁ። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ውጥርሽን በመስጠት ልክ መኝታ ላይ የሚያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜ ተገናኝ ሆን እንዴት እንደምሆን መዳን ነው የሚያውቀው በዚህ ስለዚህ፣ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ሲደርስ ከተሞ እደውልልሻለሁ፣ ትደውላለሽ። እሺ፣ የእኔ ውድ፣ የእኔ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብት። እናንተ ራሱ የምንወደው ኮሜዲያን እሸቱ ደግሞ አንድ ኤግዛምፕል አቅርቦ ይሆናል ስለ ኤአይ አርቲፊሻል ኢንተልጀንት ማለት ነው። እሱ ምንድን ነው እስቲ ኦሪጂናሉንና ፌኩን አጠገብ ለአጠገብ አድርጌላችሁ ኦሪጂናሉ የቱ ነው፣ ፌኩ የቱ ነው የሚለውን ነገር እስቲ እናንተም እናንተም አሳብ ስጡ፣ ሞክሩ። እኔም ልሞክር። ይሄን የማደርገው ህብረተሰቡ እንዳይሳሳት ወደ አልተፈለገ ነገር እንዳይሄድ አርቲፊሻል ኢንቴሊጀንት በኤአይ ነው የተሰራ ወይስ ኦሪጂናል ነው የሚለውን ቆም ብለን እንድናስብ እንዲረዳን እነኝን ኤግዛምፕሎች እንግዲህ አብረን እንሞክራቸው እያለን ነው እስ አብረን እንሞክራቸው አለ። እስቲ እናንተም ባላችሁበት ሞክሩ፣ የትኑ ትክክለኛ የትኑ ፌክ የሚለውን ነገር እኔም እዚህ እንግዲህ ሀሳብ ሰጣለ እሱም እዛው እስቲ ህብረተሰቡ ለማንቃት ነው። አብራችሁኝ ሁኑ። ፌክ የተሰራ ቪዲዮ እና በእውነተኛ የተሰራ ቪዲዮ ባቀርብላችሁ አይታችሁ መለየት ትችላላችሁ? ይሄ የውሸት ነው፣ ይሄ የእውነት ነው ማለት ትችላላችሁ? ብቃታችንን እኔም ከእናንተ ጋር ልፈተር። ከነዚህ ሁለት ቪዲዮዎች እውነተኛው ቪዲዮ የትኛው ነው? በኤአይ ወይም በአርቲፊሻል ኢንቴሊጀንስ የተሰራው የቱ ይመስላችኋል?

ለዚህ ነው የመጀመሪያው ተምኔ ላይ የምናየውን ሐሳብ ከአምስት እስከ ስምንት ወይም እስከ ስድስት ሰቀንድ ድረስ ያንን ሐሳብ እናየዋለን ማለት ነው። ለዚህ ነው የመጀመሪያው ተምኔ ላይ የምናየውን ሐሳብ ከአምስት እስከ ስምንት ወይም እስከ ስድስት ሰቀንድ ድረስ ያንን ሐሳብ እናየዋለን ማለት ነው። በሀገራችን ኢትዮጵያም በጣም ጎበዝ የሆኑ ለበጎ ዓላማ አርቲፊሻል ኢንተለጀንሱን መጠቀም የጀመሩ ግለሰብ ስለ ስትለው ሰባት ክንድ ከአንተ ይርቃል ይባላል። ይሄ ስታባርረው ወደ አንተ ይቀርባል። አታየው መንፈስ ነው መንፈስ ወይ ታሪክ። እኔ ነኝ የማውቀው እኔ ነኝ የማውቀው። ነጋጠብ አይዞህ፣ ሩጫ ነው የሰው ልጅ ከደጅ ወደ ቤት ያመጣል እሱ ከቤት ወደ ደጅ ያግዛል። ግን እኔ ዛሬ ኮሜዲያን እሸቱ አሁንም እንግዲህ የማስጠንቀቂያ ቪዲዮዎችን የማንቀያ ደወሉ ቪዲዮዎችን እንግዲህ አሁንም እየነገረን ነው እየጋበዘን ነው ማለት ነው። ወደ መጨረሻው መተናን ማለት ነው ቤተሰቦች ማለት ነው። እሱ ምንድን ነው ይሄ ቪዲዮ ማለትም በአርቲፊሻል ኢንተለጀንት የተሰራና ኦሪጂናሉን የተሰራ እንዴት ቆም ብለን ከመፍረዳችን በፊት እንዴት መለየት እንችላለን የሚሉትን ሶስት ዋና ዋና ነጥቦችን መለያ ዘዴዎቹን ሊነግረን ሊያስረዳን እንግዲህ ውድ የምንወደው ኮሜዲያን እሸቱ እንግዲህ መጥቷል ማለት ነው። ኮሜዲያን እሸቱ በዩትዩብም ሆነ በሚዲያው ማለት ነው ምንም ነገር ላይ ሲፈጠር ጥሩም፣ የሚሆን መጥፎም ህብረተሰቡን ቀድሞ የሚያነቃ ምርጥ ወጣት ነው። በጣም ነው የሚመቸኝ። እናንተም እንደሚመቻችሁ እርግጠኛ ነኝ። ማለት ነው የመጣሁት ምናልባት በክፋት የሚጠቀሙበት ሰዎች ካሉ፣ በትዳራችን ውስጥ በላይፋችን ውስጥ እኛን ለመጉዳት ሰዎች ቢጠቀሙበት በምን ላረጋግጥ ውሸት መሆኑን ካላችሁ አንደኛው ምንጩን ማረጋገጥ ነው። ያንን ፎቶ ወይም ቪዲዮ ምንጩ ከማን ነው? የትኛው ሚዲያ ላይ ነው የተለቀቀው? ለምሳሌ መልካም ስም የገነቡ ታዋቂ ሚዲያዎች አሉ። እነዚህ ሚዲያዎች አመራር አላቸው፣ ሰራተኛ አላቸው፣ ሕግ ይከተላሉ። በሕግ መከሰስ አይፈልጉም። ስርዓት አክብረው ስለሚሰሩ እንዲህ አይነት የሐሰተኛ መረጃ አይለጥፉም። የማይታወቁ ሚዲያዎች አሉ። ማንደሆኑ አይታወቁም። ፊታቸው አይታወቅም። 500 ሺህ ሰብስክራይበር ሊኖራቸው ይችላል። ብዙ ፎሎወር ሊኖራቸው ይችላል። ግን ዝም ብሎ ተደብቀው በድምጽ ብቻ የሚሰሩ የአንድ የአንድ ሰው ብቻ ሚዲያ የሆኑ ሰራተኛ የላቸውም፣ ህንፃ የላቸውም፣ አስተዳደር የላቸውም። እንደዚህ አይነት ምንነታቸው የማይታወቅ ሚዲያዎች ግለሰብ የሚያበጣብጥ ቤተሰብ የሚያፈርስ ህዝብ ከህዝብ የሚያቃቅር ሃይማኖት ከሃይማኖት የሚያቃቅር ሪል ቪዲዮ የሚመስል ሊለቁ ይችላሉ። ስለዚህ ምንጩን አይተን እኛ ከትልልቆቹ ሚዲያዎች ካልሰማ ነው አንድ መረጃ ወዲያው አንቀበለው። በቃ ሀሰት ሊሆን ይችላል። ሁለተኛ ራሱን ፎቶውንና ቪዲዮውን በደንብ ማየት ነው። ለምሳሌ አንዳንድ ቪዲዮዎች ላይ በአርቲፊሻል ኢንተለጀንስ የተሰሩ ቪዲዮዎች ካያችኋቸው፣ እያያችሁት ወይ ሰውየው እጁ ጥምም ይላል፣ ወይ አይኑ ጥምም ይላል፣ አገጩ ጥምም ይላል። የሆኑ ምልክቶች አሉ። እዚህ ስክሪኑ ላይ አሁን እንደምታዩት ዲፎርምድ ብልሽት ይላል ምስሉ። በደንብ ደጋግማችሁ ስታዩት ፐርፌክት አይመጣምና ፎቶም ሆነ ቪዲዮ ያንን ሕጸጽ እዛ ላይ ካገኛችሁበት እሱን ሀሰት እንደሆነ ማረጋገጫ ነው። ሶስተኛው ከሌሎች ታማኝ ምንጮች ጋር ማነጻጸር ነው። ለምሳሌ እንበልና ስለ እኔ የሆነ መረጃ ሰማችሁ። ያንን የሰማችሁት ከእኔ ሚዲያ ሳይሆን ከሌላ ሚዲያ ከሆነ እኔ ደግሞ በራሴ ሚዲያ ስለ ራሴ ምን እያልኩ ነው የሚለውን ነገር ማረጋገጥ ነው። ታዲያ በአጠቃላይ እንደ መፍትሄ ትልቁ ነገር ምንድን ነው? የመጀመሪያው ነገር የአይምሮ ዝግጅት ማድረግ ያስፈልጋል። በቃ ከዚህ በኋላ በጣም ብዙ ጉድ የሚባሉ የማይታመኑ የሚያስከፉ ፎቶዎችና ቪዲዮዎችና የድምፅ ጥሪዎች እንደሚደርሱን ንቁ ሆኖ ማወቅ ያስፈልጋል። የመጀመሪያ ስለዚህ አብዛኛውን ግንኙነታችንን አካላዊ ማድረግ ያስፈልጋል። ለምሳሌ የሆነ ነገር የሆነ ከተማ ላይ ተፈጠረ ሲባል እምናውቃቸው ሰዎች ጋር ደውለን እውነት ነው ተፈጥሯል፣ በምን ያክል ተፈጥሯል፣ ምን ያክል ሰዎች አጋነውታል ማረጋገጥ። የምንወደው ሰው የምናውቀው ሰው እንደዚህ ሆነ እንደዚህ ያደረገ ተብሎ ፎቶ ቪዲዮ ሲደርሰን ያንን ሰው አግኝተን እስከምናጣራ ድረስ ከራሱ ሚዲያ እስከምንሰማ ድረስ እስከምናረጋግጥ በአካል ጉዳዩን እስከምናረጋግጥ ድረስ ላለመፍረድ፣ መፍረድ? ወይም ላለመሸወድ ፍጹም ጥንቃቄ ማድረግ ይኖርብናል። ለዘመኑ የሚመጥን የአይምሮ ዝግጅት ያስፈልገናል። እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮች የነኝን ይመስላሉ። ለጥንቃቄ ያክል አርቲፊሻል ኢንቴሊጀንት ኤአይ የት ደርሷል የሚለውን ነገር ለእናንተ ባለኛ ቅም እሸቱ ምን እንደተናገረው ወሳኝ ወሳኝ ፓርቱን ለጥንቃቄ ይረዳችኋል ብዬ ስለ አመንኩኝ ጋብዣችሁ መጣው ማለት ነው። በመልእክቱ በቪዲዮ እንደተማራችሁበት እንደተዝናናችሁበት አልጠራጠርም ማለት ነው። በሚቀጥለው እናንተን ፈታ ዘና ቁም ነገር ያይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ ድርጌ ይዤ እስከማድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከ ዘው ግን ለእናንተ ሰላሙን ጤናውን ሀብቱን ዝናውን ሳምንቱ የሰላም የጤና እንዲሆን ላውስተመኞኝ በቀጣይ እስከምንገናኝ ድረስ ባይ ባይ።